የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ በማለፉ መደሰታቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት የእንኳን ደስ አላችሁ መልእክት ይህ እግር ኳስ ወዳድ ለሆነው ሕዝባችን ትልቅ የድል ብስራት ነው ብለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ኬንያን 3 ለ0 በማሸነፍ ከ22 ዓመታት በኋላ ለአፍሪካ ዋንጫ በማለፋቸው እንኳን ደስ አለን ሲሉም ነው መልእክታቸውን ያስተላለፉ። በስፖርቱ ዘርፍ ታዳጊዎች ላይ በርትተን ከሰራን እግር ኳሳችን በሀጉራዊና በዓለም አቀፍ መድረኮች ከፍ የሚልበት ጊዜ ሩቅ እንደማይሆን ይህ ስኬት አመላካች ነው ሲሉም ገልጸዋል። የዛሬ ውጤት እንዲገኝ ሚናቸውን ለተወጡ አካላት ሁሉ ምክትል ጠቅላይ ሚኒስትሩ ምስጋና አቅርበዋል። በተመሳሳይ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የእንኳን ደስ አላቸው መልእክታቸውን አስተላልፈዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን አስመልክቶ መልእክታቸውን ያስተላለፉት ከንቲባዋ በእግር ኳስ የጀመርነው ፕሮጀክት ፍሬ ማፍራት ጀምሯል ነው ያሉት። ይህ ድል የእግር ኳስ ስፖርት ወዳድ ለሆነው ህዝባችን የዘመናት ቁጭት በቅርቡ መልስ እንደሚያገኝ ያሳየም ነው ብለዋል። ታዳጊ ቡድኑ ሞሮኮ ለምታዘጋጀው ከ17 ዓመት በታች አፍሪካ ዋንጫ ማለፉ ለዘርፉ የሰጠነው ትኩረት ውጤት እያፈራ መሆኑን ያሳያል ሲሉም ተናግረዋል። ይህ ውጤት እንዲመጣ ለሰሩና ለመላው የኢትዮጵያ ሕዝብ በራሳቸውና በከተማ አስተዳደሩ ስም እንኳን ደስ አላችሁ ሲሉም ነው መልእክታቸውን ያስተላለፉት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሽልማት ተበረከተለት። የባህልና ስፖርት ሚኒስቴር ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የ10 ሚሊዮን ብር ሽልማት አበርክቷል። ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን ተከትሎ የባህልና ስፖርት ሚኒስቴር ለብሔራዊ ቡድኑ በትናንትናው ዕለት በኢሊሊ ሆቴል የራት ግብዣ አከናውኗል። የባህልና ስፖርት ሚኒስትሯ ሸዊት ሻንካም በዚህ ወቅት ቡድኑ የመንግስትና የኢትዮጵያ እግር ኳስ ፌዴሬሽን የጠንካራ ስራ ውጤት መሆኑን የተናገሩት የአፍሪካ ዋንጫ ተሳትፎም ጥሩ ውጤት ይዛችሁ እንደምትመለሱ እምነት አለኝ ብለዋል። ሚኒስቴር መስሪያ ቤቱ ባዘጋጀው ራት ግብዣ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራን ጨምሮ በባህልና ስፖርት ሚኒስቴር የስፖርት ልማት ሚኒስትር ዴታ መክዩ መሐመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ታድመው ነበር። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ አለፈ። የኢትዮጵያ ብሔራዊ ቡድን በሴካፋ ዞን ማጣሪያ የደረጃ ጨዋታ ትናንት የኬንያቻውን ገጥሞ 3 ለ0 መርታት ነው ወደ አፍሪካ ዋንጫ ያለፈው። ዋንጫውን ማንሳት ባንችልም ትልቁን ግባችን የነበረው ሀገራዊ መድረክ መመለስ መቻላችን ደስተኛ አድርጎናል ሲሉ የቡድኑ አባላት ተናግረዋል። ይበልጣል ሰውነት በኢትዮጵያ አስተናጋጅነት ሲካሄድ የቆየው የሴካፋ ዞን ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ ጨዋታ መቋጫውን አግኝቷል። የደረጃና የፍጻሜ ጨዋታዎች ሲደረጉ፣ በፍጻሜው ታንዛኒያ ዩጋንዳን 3 ለ2 በመርታት ሻምፒዮን ሆናለች። የደረጃ ጨዋታውን ከኬንያቻው ጋር ያደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ሶስት ለባዶ በሆነው ውጤት አሸንፏል። ቡድኑ ከ22 ዓመታት በኋላ ኢትዮጵያን ወደ አፍሪካ ዋንጫው መልሷል። አሰልጣ ቤንጃሚን ዚመር በዩጋንዳ 3 ለባዶ በተረቱበት የግማሽ ፍጻሜ ጨዋታ ከተጠቀሙት ስብስብ አምስት ተጫዋቾችን ለውጥ አድርገው ወደ ሜዳ ገብተዋል። በዩጋንዳው ጨዋታ በቋሚ አስራ አንድ ውስጥ ያልተካተቱት ዘላለም መንግስቱ፣ ካሌድ አክመል፣ አሚር ሚስባህ፣ ኔው ስለሽና ድንቅነህ ወልደ ዮሐንስ የቋሚ አስተላለፍ እድል አግኝተዋል። የኢትዮጵያ ብሔራዊ ቡድን በአራት 3 3 የጨዋታ አቀራረብ የመጀመሪያውን አጋማሽ በተቀዛቀዘ የጨዋታ እንቅስቃሴ ቢጀምርም በሁለተኛው አጋማሽ በእጅጉ የተለየና ተነሳሽነት ያለው ሆኖ ቀርቧል። በ66 ኛው በ79ና በ93 ኛው ደቂቃ በዳዊት ካሳው ቢኒያም አብርሃና ብሩክ የላቸው ግቦች ታግዞ ሞሮኮ የምታሰን የተሰናዳው የ2026 ከ17 ዓመት በታች የአፍሪካ ዋንጫ ትኬቱን ቆርጧል። ቡድኑ በመጀመሪያው አጋማሽ ኳስን ተቆጣጥሮ ጥንቃቄ በተሞላበት አኳን ከኋላ መስርቶ ለመጫወት ያደረገው ጥረት በተደጋጋሚ ለአደጋ ሲዳረገው ተስተውሏል። በተለይም የኬንያቸው መሃሉ ላይ ብልጫ ወስዶ ጫና ፈጥሮ እንደመጫወቱ የቆሙ ኳሶችን ለመከላከል ሲቸገር ነበር። ከረፍት በኋላ ግን አሰልጣይ ቤንጃሚን ዚመሪ ያደረጓቸው የተጫዋቾች ለውጥ ለድሉ ጉልሚና ነበራቸው። በዩጋንዳው ጨዋታ ቀለል ያለ ጉዳት ያጋጠመው ሁዘይፋ ሻፊ፣ አቤኔዘር አለማየሁና ቅዱስ ዳዊት ተቀይረው መግባታቸው ለቡድኑ ጉልበትና መነቃቃት ሆነዋል። በመጀመሪያው አጋማሽ በክንፍና በሐሰተኛ 9 ቁጥር ሚና ሲጫወት ውጤታማ ያልነበረው አምበሉ ቢኒያም አብርሃ ወደ ተፈጥሯዊ ቦታ ወደ መሃል መመለሱ የቡድኑ ሚዛን መልሶታል። ቢኒያም ወደ ቦታው ከተመለሰ በኋላ በምቾት ከሳጥን ሳጥን እያካለለ በርካታ እድሎችን ፈጥሯል። በ79ኛው ደቂቃ ሁለተኛውን ግብ ያስቆጠረበት መንገድም እጅግ አስደናቂ የሚባል ነበር። ተጭኖ በመጫወት ጨዋታውን የጀመረው የኬንያ ብሔራዊ ቡድን በአንጻሩ በሁለተኛው አጋማሽ የቅንጅትና በራስ የመተማመን ችግር በጉልህ ተስተውሎበታል። ብዙዎች ምስራቅና መካከለኛው አፍሪካ ዞን በአፍሪካ ዋንጫው በኢትዮጵያ ዩጋንዳና ታንዛኒያ መወከሉ ፍትሐዊ ነው ብለዋል። ዋንጫውን በምድራቸው የማስቀረት እቅዳቸው ባይሳካም ኢትዮጵያን ከ22 ዓመታት በኋላ ወደ አፍሪካ ዋንጫው በመመለሳቸው ከፍተኛ ኩራት እንደተሰማቸው ተጫዋቾች ለኢቲቪ ስፖርት አስተያየታቸውን ሰጥተዋል። ውድድሩ አሪፍ ነው። እኛ ያሰብነው አንድ የመጀመሪያ እቅዳችን ለዋንጫ ነበር። ዋንጫው አልተሳካምና ሁለተኛ እቅዳችን አሳተናል። አዎ መጀመሪያ አካባቢ ትንሽ ፍርሃት ነገር ነበረ። ያው የመጀመሪያው ጫና ምናም ነበርና ሁለተኛ አጋማሽ ሁሉ ነገር እንትን ብለን ቀልብስ አሸንፈን በጣም ደስ ብሎኛል። በጣም ደስ ብሎኛል። ለዚህ ለዚህ ደረጃ አንድ ተርስ ለረዳን እግዚአብሔር መጀመሪያ በጣም ትልቅ ክብር አለኝ። እግዚአብሔርን በጣም አመሰግናለሁ። ያው ይጋባ ይገባናል፣ ግን እግዚአብሔር አልፈቀደንም። ያው አፍሪካ ዋንጫ አላማችን አፍሪካ ዋንጫ ማለፍ ነው። አልፈነን አፍሪካ ዋንጫ አልፈን ከዚህ የበላይ እናደርጋለን ምን እናስባለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ በበኩላቸው ቡድኑ ከፍተኛ መዋዕለ ነዋይ እንደፈሰሰበት በማስታወስ በቀጣይ በሚኖሩ ዝግጅቶችም አስፈላጊውን ነገር ለማሟላት እጃቸውን እንደማያጥፉ ገልጸዋል። አሰልጣኝ ቤንጃሚን ዚመርን ከቡድኑ ጋር የማስቀጠል ፍላጎት እንዳላቸውም አክለው ተናግረዋል። እሱ ላይ ጠንክረን የምንሰራው ነው የሚሆነው። እንግዲህ የአሰልጣኛው ፍላጎት ላይ ነው። ከኛ ከፍተኛ ፍላጎት ነው ያለው ውጤታማ ነው ከዚህ አሰልጣኝ ጋር የማንቀጥልበት ምን ምክንያት አይታየኝም። ስታፉም ቢሆን ጠንካራ ነው። በዚህ አደረጃጀት እንቀጥላለን። አሁን ለምስራቅ አፍሪካ ነው፣ በዚህ ደረጃ የተደራጀ ነው። ለአፍሪካ ዋንጫ ደግሞ ስንሳተፍ ከሚሳተፉት አስራ ስድስት ቡድኖች አስሩ ለዓለም ዋንጫ ነው የሚያልፉት። ስለዚህ በዛ ደረጃ አቅደን ነው የደረጃ መስራት ያለብንና እሱ ላይ እኛ ልዩነት የለንም እንደ ስራ አስፈጻሚ ክብራን ተመልካቾቻችን እዚሁ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የተመለከተ ጉዳይ ላይ ቆይታ ለማድረግ ወደናል። ለዚህም ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ናቸው። አቶ ኢሳያስ ጥሪያችንን አክብረው ስቱዲዮ ድረስ ስለተገኙ ከልብ እናመሰግናለንስመግናል። መልካም የትናንትናው ድል አጠቃላይ ምን ስሜት ይፈጥራል ከሚለው እንጀምር። እንኳን ደስ አላችሁን አስቀድሜ ያለሁ ደስ እላለሁ አጠቃላይ የዛሬ 22 ዓመት ከ17 ዓመት በታች ብሔራዊ ቡድን ነው ሲያልፍ፣ እነኚህ ልጆች አልተወለዱም። ስለዚህ ኦልሞስት አንድ ጀኔሬሽን ለመጠበቅ ጥቂት አመታት ነው የሚቀረው እና ይህም በማሳካታቸው እጅግ በጣም ደስ ብሎኛል። መላ ኢትዮጵያ ሕዝብም ደስ ብሎታል። እኔ እንደ እግር ኳሱ አመራር በጣም ደስተኛ ነኝ እና እንዳነሳኸው ከባድ ነበረ። ልጆች ናቸው ለዋንጫ ለማለፍ ሉዝ አድርገን ነው ወደዚኛው ደረጃ ጨዋታ የተመጣውና፣ ከዛ ውስጥ ልጆቹን ለማውጣት ገባን ነው ልጅም እንደመሆናቸው መጠን ነገር ግን አሳክተውታል፣ እግዚአብሔር ይመስገን። ዋናው ዓላማ የውድድሩም ዓላማ ሶስት ሀገራትን ለመለየት ነው ከምስራቅ አፍሪካ የሚሳተፉትን፣ እና ዋንጫ አይደለም መሰረታዊ ነገር ቢደርሱ ደስ ይለን ነበር። ነገር ግን አሁን ደግሞ ከሚገባው በላይ የታቀደውን ስላሳኩ እጅግ በጣም ደስ ብሎናል። ዋንጫው ማለት ኬኩ ላይ ክሬም እንደ መጨመር ነው የሚሆነው እና ዋናውን ኬክ ወስዶታል። ላመሰግን እወዳለሁ እዚህ ላይ የተሳተፉትን ሁሉ። መልካም የዚህ ስኬት ቁልፍ ሚስጥር ምን ነበር አቶ ኢሳያስ? የቆየ ነው ሚስጥሩ፣ አራት አመት አካባቢ አልፏል። ፓይለት ፕሮጀክት ብለን ከጀመርን ታቋለ ብዬ አስባለሁ። በመላ ሀገሪቱ አንድ ኳስ ለአንድ ሰልጣኝ ብለን ክልሎች ጋር ተመካክረን ተወያይተን ከክልል ፌዴሬሽኖች ጋር ተነጋግረን ሁለት ሁለት በወንድና በሴት ቦታ እንድመርጡ እራሳቸው አድርገን ታለንት ኤሪያችን ነው ብሎ ከክልሉ ውስጥ እንድመርጡ አድርገን እዛ ላይ የቴክኒካል ዲፓርትመንታችን ዴቨሎፕመንት ፓዝዌያችንን አዘጋጅተው ወደ 1200 የሚደርሱ ወደ 27 ቡድን በኋላ እየጨመረ ነው የመጣው። አምስት ዩኒቨርሲቲዎች አሉበት። እንደዛ ነው የጀመርነው። በየአመቱ አመቱን ሙሉ ስልጠና ላይ ነው የሚያሳልፉት እና ወደ 54 አሰልጣኞች የኪስ ገንዘብ እንከፍላለን ላለፉት አራት አመታት። ማሊያ አሰፍተን ነው የሰጠናቸው ገዝተን ሳይሆን ማሽን መስፊያና የመደረቢያ ማሽን በመቶ ሀያ ሺህ ብር ገዝተን ባለሙያ ከመርካቶ ቀጥረን ነው እናሰፋላቸው የነበረው። ሀያት ካፍ አካዳሚ ውስጥ እና ስጥሩ በዚህ ደረጃ የመጣ ነው። እነኚህ ስልጠናዎች በሴትም በወንድም ይሄዱ ነበረ ባይዘይ ከዛ ውስጥ የመጀመሪያውን ውድድር አርባ ምንጭ ላይ ክረምት ክረምት እናደርግ ነበር ምዘናውን የውድድሩ የስልጠናውን ምዘና ትምህርት ቤት ከተዘጋ በኋላ አብዛኞቹ የአንደኛ ደረጃ ና የጁንር ተማሪዎች ናቸው። እና በዛ ምዘና አርባ ምንጭ ላይ አርባ ልጆች ተመልምሎ ወደ ስሪ ፖይንት አካዳሚ እንዲገቡ ነው ያደረግ ነው። በዚ በዚህ አጋጣሚ ስሪ ፖይንት ከአንድ ባለ ሀብት ጋር ኢትዮጵያ እግር ኳስ ፌዴሬሽን በጋራ የሚሰራው ነው ውሃቸውን፣ መብራታቸውን፣ መብራትን የመኖሪያ ቤትን ምናምን ሰተን ማለት ነው የባለሀብቱ ሀብቱ ደግሞ ስልጠናና ምግብ ይሰጣቸዋል። በዚህ በጋራ አርባ ስልሳ ተፈራርመን ነው ስራ ውስጥ የተገባው ና እንዲህ እንዲህ ያለ መጥቶ ባለፈው ክረምት ነው ግራጁዌት ያደረጉት አርባ ምንጭ ላይ ይርጋለም ላይ አዋሳ ዩኒቨርሲቲ ላይ አዲስ አበባ ኮተቤ አስቀምጠን አምና ዘንድሮ ደግሞ ግራጁዌት አድርገው ነው የወጡት ና እዚህ ላይ ከተሳተፉት ውስጥ ወደ አስራ አራቱ ልጆች የፓይለት ፕሮጀክት ውጤት ናቸው ያ የፓይለት ፕሮጀክቱ ብዙውን ጊዜ የሚያሳልፈው ስልጠና ላይ ነው። ሶ ባለፈው አመት ወደ ሊግ ውድድር አሳደግ ከአዲስ አበባና ከስዳማ ክልል እግር ኳስ ፌዴሬሽኖች ጋር የሚወዩ ተፈራርመን። ያን ከማድረጋችን በፊት ባለሙያ አቶ አምሳሉን ቴክኒካል አማካሪ አድርገን ቀጠርን። ዶክተር ሳሚ እና እሱ አብሮ ሆኖ ይህን ዲዛይን አደረጉ። ሊግ ፈጠርን። ከነኚህ ሊጎች ውስጥ ልጆች እንዲመለመሉ ተደረገ። ከነኚ ሊግ ውጭ የሆኑ ደግሞ ማስታወቂያ ወጥተው አዲስ አበባ ስቴዲየም ላይ ከተለያየ የሀገሪቱ ክልል ነው የመጡት እና በዛ ደረጃ የተደራጁ የተመለመሉ ልጆች ናቸው። እዚ ለምሳሌ እንደው ላነሳለ ዳዊትን ብትወስድ አጥቂያችንን ከባህር ዳር ፓይለት ፕሮጀክት የመጣ ነው። ብንያም መንበሉን ብታይ በመጀመሪያ ፓይለት ፕሮጀክቱን ስንጀምር ለሁለት አመታት በጦርነቱ ምክንያት ትግራይ አልነበረም ነበር እና። በሶስተኛው አመት ሀዋሳ ስናወዳደር ከአድግራት ፓይለት ፕሮጀክት የመጣ ነው። ሌሎቹ ከሁለት ተስወዶ የተገኙ ፓይለት ፕሮጀክት ከአርባ ምንጭ የተገኘ እና ኒዮን ብትወስድ አሁን ጊዮርጊስ ያለው የመጀመሪያ ከአርባ ምንጭ ፓይለት ፕሮጀክት ነው የመጣው እና እሱ ፓይለት ፕሮጀክት በጣም ጠቅመናል። ወደ ሊግ ሲያድግ ደግሞ በደንብ በተደራጀ መልኩ በውድድር እየተፈተኑ መጡ። አምሳሉ ትመጣን ከኖርካን ደሞ ጓደኛውን ይዞ መጣ። ፕሮጀክቱን አየ። እኔ መሳተፍ ፈልጋለሁ አለ። ብለ ፈልጋለሁ ስላለ አላስገባንም። ሲቪውን አየን፣ በስራ አስፈጻሚ ገመገብ ነው እንዲሰራ ተወሰነ ማለት ነው። ለዚህ ዝም ብሎ በር ከፍታ አገኝቶ መጥተው የገባ አይደለም እና በዛ መሰረት ብዙ ባለሙያ ነው ያሳተፍ ነው። ከዛ አልፎ ከዋናው ብሔራዊ ቡድን አደረጃጀት ባልተናነሰ መልኩ ነው ኮችንግ ስታፉ የተደራጀለት ኢንዲቪዥዋል ትሬነር ሳይቀር ማለት ነው። እዚህ ብዙ ጊዜያቸውን አፍሶበታል እውቀታቸውን አፍሷል። ሙሉ በሙሉ የእያንዳንዱን እንደ ቡድን እንደ ግለሰብ የሚያይ ማሽን ይዞ ነው የመጡት። ከአሜሪካ ስመጡ እሱ ጂፒኤስ እያንዳንዱ ልጅ ትሬኒንግ ስሰራ ውጤቱን የሚያይበት ነው እና እዛ ደረጃ ነው የመጡት። በዛ ምርመራም ባይ ዘ ወይ ኤምአርአይ ለሀገር ውስጥ ውድድር ከአፍሪካ ውስጥ አራት ሀገራት ናቸው ኤምአርአይ የሚመረምሩት ሳውዝ አፍሪካ፣ ቱኒዚያ፣ ሞሮኮ እና ኢትዮጵያ ናቸው። እኛ እነኚህን ልጆች እዚህ ለማድረስ ወደ ሁለት ሺህ ስድስት መቶ አካባቢ ቴስት ተደርጓል። ምን ያህል ውድ እንደሆነ አስቡ። ስለዚህ በዚህ ደረጃ የመጡ ናቸው። አሁን የመጨረሻ ምን ውድድር የእኛን ዶክተር ብቻ ባለማመን ከሳውዝ አፍሪካ መጡ ነው የተመረመሩት። እና በዛ ደረጃ ነው ድርድር የተገባው። ትልቁ ምስጢሩ ትኩረት ተደርጎበታል፣ ኢንቨስት ተደርጎበታል። ሶዘ ወይ ፎርዋርድ ምን ማድረግ አለበት የሚለውን ምና ይሆናል። በዚህ ደረጃ የመጡ ናቸው። በአጭር በሰላሳ ሰከንድ ምናልባት ይህ ድል እና ስኬት ለቀጣይ ምን ያመላክታል? የ29ና የአፍሪካ ዋንጫ ማዘጋጀት ፍላጎት አለን ሮድቱ 29 በሚልም ደግሞ እየተሰራ ያለ ስራ አለና ከዚህ አንጻር ምን ያመላክታል የሚለውን አጠራር ገ ስሙን ራሱ እነሱ 29 ጉዞ ወደ 29 ብለን ስንሰይም በልጆች ውስጥ የሚፈጥረው ነገር አለ። ትልቅ ኃላፊነትን ይፈጥራል እና ቪዥነሪ እንዲሆኑ ነው የተደረገው። ከዚህ ውስጥ ደርሶ ለዋናው ብሔራዊ ቡድን መጫወት የሚችል ከደረሰ በአሰልጣኞች እይታ ነው የሚሆነው። እኔ አስተዳደር ሰው ነኝ። ከደረሰልን እሰየው ነው። 21 አመት ነው የሚሞላቸው ከአራት አመት በኋላ እነኝህ ልጆች ሆፕፉሊ የተወሰኑ ልጆችን እናገኛለን ብዬ አስባለሁ። ኢቨን እነዚህ ለአፍሪካ ዋንጫን ባያልፉ የእድገት መንገዱ ይሄ ነው መሆን የሚገባው ወደ ታች 15 አመቱ ይሄ ፓይፕላይን ፍሰቱ እንዲቀጥል ከአስራአምስት ከአስራአምስት ዓመት በታች እና ከአስራሰባት ዓመት በታች እቅድ አውጥተን ወደ ታች አውርደናል። ከክልሎች ጋር ተወያይተንበታል ባለፈው ሳምንት። በክለቦች መሳተፍ አለባቸው፣ ሊግ መኖር አለበት። ከዚህ ውስጥ ልጆች እየተመለመሉ ማስቤዙን እያሰፋን ብዙ ልጅ የምናገኝበት ነው የሚሆነው። እነኚሁ ናቸው አድጎ ወደ ዋና ብሔራዊ ቡድን የሚደርሱት እና በዚህ ደረጃ በዞኑ ውስጥ ዶሚኔት ማድረግ ከቻሉ ወደ ላይም ከፍ ስሉ በምናይት የማያደርጉበት ነገር የለም። ግን በትግስት መስራት ያስፈልጋል፣ መረዳዳት ያስፈልጋል። የአንድ ሰው ስራ አይደለም፣ በህብረት የሚሰራ ስራ ነው። መልካም። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ስቱዲዮ ድረስ ተገኝተው ስለሰጡን ማብራሪያ በተመልካቾች ስም ከደብ አመሰግናለሁ። መልካም ጊዜ ትርስትለን። አመሰግናለሁ። ክቡራን ተመልካቾቻችን፣ ከዜና ኢትዮጵያ ወደ እናንተ ያደረስናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ተመስገናለባቸው ነኝ። በያላችሁበት ሰላም